ኮከብ 881 መሰላል። የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል። የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። መልሰናል አድማጮቻችን ቆይታችሁን አራዳ ፌም ዘጠና አምስት ነጥብ አንድ ላይ እንድታደርጉ ነው የምንጋብዛችሁ አብራችሁን እየቆያችሁ ስለሆነ እጅግ ነው የምናመሰግነው የሻቢ አሎንሶን ጉዳይ እንመልከት በባየር ሊቨርኩሰን አስደናቂ ጊዜ ነው ያሳለፈው ያው በዚህ የውድድር አመትም ሁለተኛ ሆኖ የሚያጠናቀቅ ይመስላል በቀሪ ጨዋታዎችም ይህንን ጉዳይ እንመልከት። በጣም ጥሩ አሰልጣኝ መሆኑን ባለፈው የውድድር አመት ብቻ ሳይሆን ዘንድሮ የሚያሳየ ይመስለኛል። ምክንያቱም ሁለተኛ ሆኖ ማጠናቀቅ ለዛውም፣ ባለፈው አመት ዋንጫ ለወሰደ ቡድን በጣም ጥሩ ስኬት ሊሆን ይችላል። የማድሪድ አሰልጣኝነት ጊዜው ግን ከብዙ ጥያቄዎች ጋር የሚነሳ ነው የሚሆነው። ይህንን ጉዳይ እንመልከት። አዎ የሻቢ አሎንሶም አዲሱ የሪያል ማድሪድ አሰልጣኝ ወይም የካርሎ አንቸሎቲ ተተኪ የመሆን ነገር ተረጋግጧል። አሁን አርባ ሶስት አመቱ ነው። የሚቀጥሉትን ሶስት አመታት በሳንቲያጎ ቤርናቤው በአሰልጣኝነት ያሳልፋል ማለት ነው። ጁን አንድ ላይ በቫልደቤ ባስ ይገኛል። የመጀመሪያ ልምምዱን ጁን አንድ ጁን አንድ ነው የሚያደርገው። የአለም ክለቦች ዋንጫ ከ አስራ አራት ቀን ነው ከሁለት ሳምንት በኋላ ይጀምራል። እሱ ኃላፊነቱን ከተረከበና ና ልምምድ ማሰራት ከጀመረ ከሁለት ሳምንት በኋላ ይጀምራል። ሁለት ሺ ማነው ጁን አስራ ስምንት አልሂላልን በሚገጥሙበት ጨዋታ ደግሞ የሳውዲ አረቢያውን ክለብ ሲገጥሙ ደግሞ አሰልጣኝ ሆኖ እናየዋለን፣ ማለት ለመጀመሪያ ጊዜ በሪያል ማድሪድ አሰልጣኝነት። ያው ማድሪድ እንደምታውቁ እሱን ብቻ ሳይሆን ለዚህ ጨዋታ ትሬንት አሌክዛንደር አርኖልድንም ለማድረስ ድርድር ማድረግ ይፈልጋል እየተባለ ነው። ከሊቨርፑል ጋር ጥቂት ገንዘብ ከፍሎ ያው በነጻ እንደሚያስፈርሙት የታወቀ ነው። ነገር ግን ከሊቨርፑል ጋር ያለው ኮንትራት የሚጠናቀቀው ጁን 30 ነው። የአለም ክለቦች ዋንጫ የሚጀመረው ጁን 14 ነው ጨዋታቸውን ሲያደርጉት ጁን አስራ ስምንት ነው የሚያደርጉት። ስለዚህ በሊቨርፑል ውሉ ምክንያት እነዚህ ጨዋታዎች ላይ መሳተፍ አይችልም። መሳተፍ አይችልም። ያ እንዲሆን ግን ከሊቨርፑል ጋር ጥቂት ገንዘብ ከፍለው ተጫዋቹን አስቀድመው ማግኘት የሚችሉበት እድል ካለ ማስፈረም ይፈልጋሉ። የግራ መስመር ተከላካይ መግዛት ይፈልጋሉ። የመሀል ተከላካይ መግዛት ይፈልጋሉ። ይሄ የክለቦች አለም ዋንጫ ከመጀመሩ በፊት ማድረግ የሚፈልጉት ነገር ነው። እንዴት ይሆናል የሚለውን እናያለን። ግን የትኞቹን ተጫዋቾች እንደሚያስፈርሙም ለይተዋል ይባላል። የሻቢ አሎንሶ ነገር እንደምታውቂው የሪያል ማድሪድ ተጫዋች ነበር። ከዚህ በፊት ከሊቨርፑል ወደ ሪያል ማድሪድ ሁለት ሺህ ዘጠኝ ላይ ሮናልዶ ቤንዜማ በተዘዋወሩበት ካካ በፈረመበት ክረምት ላይ አብሮ ፈርመዋል። ያን ጊዜ ወደ ጓርዲዮላ ባየር ሚኒክ እስከሄድም ድረስ ለአምስት ለስድስት አመት የሪያል ማድሪድ ተጫዋች ነበር። ቻምፒየንስ ሊግ ቻምፒየንስ ሊጎች አሸንፏል። የሪያል ማድሪድ ተጫዋቾ ነው። ማሰልጠንም ሲጀምር የሪያል ማድሪድን ከ14 ዓመት በታች ቡድን በማሰልጠን ነው የጀመረው። ከዚያ ነው ወደ አደገበት ክለብ ወደ ሪያል ሶሴዳድ ሄዶ ወደ ሳን ሴባስቲያን ተመልሶ የሪያል ሶሲዳድን ወጣት ቡድን ወደ ማሰልጠን የሄደው። አሁን የኬሪየር ፕላኑን ካየሽ ከታች ጀመር። አሁን አልቫሮ አርቤሎዋ እንደዛ ነው ለማድረግ እየሞከረ ያሉ ከሪያል ማድሪድ ከ14 ዓመት በታች ቡድን አሰልጣኝነት ወደ ሶሴዳድ የ18 ዓመት በታች ቡድን አሰልጣኝነት ነው የሄደው። በዛ መሀል ጥያቄዎች ቀርበውለት ነበር። ለምሳሌ ሞንቼ ግላድባ ጥያቄ ያቀርበውለት ነበር፣ ግን አንድ ዓመት መቆየት ፈለገ እዛው። ሞንቼ ግላድባ የቡንደስሊጋ ክለብ ነው። ጀርመንን ያውቃል፣ ሁለት ዓመት በቡንደስሊጋ ተጫውተዋል። ግን አልፈለገም ወደዛ መሄድ። ከዛ አንድ ዓመት ካሰለጠነ በኋላ ጄራርዶ ሴዋኔ የሚባሉትን አሰልጣኝ ሌቨርኩሰን ሲያሰናብት የሳቸው ተተኪ ሆኖ ወደ ሌቨርኩዘን ሄደ። በሌቨርኩዘን ተአምር ነው የሰራው ሻቢ አሎንሶ። ምክንያቱም ሌቨርኩዘን በታሪኩ ቡንደስሊጋ ያሸንፈው አያውቅም። ቫይስኩዘን ኔቨርኩዘን ና እየተባለ ዋንጫ የማያሸንፍ አፋፊ እየደረሰ የሚመለስ ቡድን ተደርጎ ይታየ ነበረ ነው ባይር ሌቨርኩዘን ማሸነፍ ብቻ ሳይሆን፣ በሚደንቅ ስታይል፣ በጠንካራ ታክቲካል አይደንቲቲ እና አመቱን ሙሉ አንድ ጨዋታ ሳይረታ በጀርመን ታላላቆቹ የባየር ሚኒኮች የባየር ሚኒክ ቡድኖች የሆኑ የሃምቡርግ ቡድኖች የሆኑ የሞንቼ ግላድባህ ቡድኖች የሆኑ በጀርመን እግር ኳስ ታሪክ የነበሩ ትልልቅ ቡድኖች ያላደረጉትን ሁሉ አደረግ። አመቱን ሙሉ ጨዋታ ሳይሸነፍ በሀገረ ጀርመን የተደረገ አንድም ጨዋታ በዴፍፒ ፖካልም ሻምፒዮን ስለነበር አንድም ጨዋታ ሳይረታ ነው ፍጻሜ ደረሱ። እንዲያውም አምና በዩሮፓ ሊግ ፍጻሜ በአታላንታ ቤርጋሙ። ሲረታ ለመጀመሪያ ጊዜ ጨዋታ በዛ አመት የተሸነፈው በዛ ጨዋታ ብቻ ነው። ዩኒክ ታሪክ የሰራ አሰልጣኝ በዚህ አመት አልደገመው። ግን ሁሌ አስቸጋሪ ነው፣ የሌፈርኩዘን አሰልጣኝ መሆን። ባየር ሚኒክን ሁልጊዜም ዶሚኔት ማድረግ አትችም። አሁን እንኳን ው ከሌፈርኩዘን የሚወጡ ሰዎችን ስም እንሰማለን። አሎንሶ ብቻ ሳይሆን ፍሎሪያን ቬትስም አይቆይም እየተባለ ነው። ዮናታን ዮናታንታ አይቆይም ወደ ባየር ሚኒክ። እንዲያውም ፍሎሪያን ቬትስም ዮናታንታም ወደ ባየር ሚኒክ ነው ይሄዳሉ እየተባለ ያሉ እንዲህ ሲሆን በቃ ባየር ሚኒክ ለረጅም ጊዜ መብለጣት ሽ እና በአሎንሶ የስራ ጥራት ላይ ብቻ እንዳኘው ማለት ነው እንጂ በቡንደስሊጋ ልክ አሁን ሁለተኛ ሆኖ ነው የሚጨርሰው። በቀደም በዶርትሙንድ እስኪሸነፍ ድረስ ከባየርን እኩል ነበር። የተሸነፍ ሁለት ጨዋታ ብቻ ነበር የተሸነፍ። አሁን በቀደም በዶርትሙንድ ተሸነፈ አራት ለሁለት፣ ግን ሶስተኛ ሽንፈቱ ብቻ ማለት ነው በሰላሳ ሶስት ጨዋታ። ብዙ አቻ ነበሩ። ልዩነቱ ያቻ ልዩነት ነው አስራ አንድ ለሰባት አቻ ያው መጨረሻ ላይ በ የአርሚኒያ ቤሌፌልድ ተሸነፈና የዴቭፒ ፖካል ዋንጫን ማጣ እንጂ እዛም ፍጻሜ ደርሶ ነበር። በድጋሜ ለሁለተኛ ተከታታይ አመት አንዳንድ ተጫዋቾችን ወደ ስታርነት ከፍ አድርጓቸዋል። ፍሎሪያን ቪትስ ለምሳሌ አሁን በአውሮፓ ማድሪድ ይባላል፣ ሲቲ ይባላል፣ ባየር ሚኒክ የማይፈልገው የለም። ተጫዋቾች አሁን በሊቨርፑል በጥብቅ እየተፈለገ ያለው አንዳንዶቹ እንዲያውም ይመስላል ወደ ሊቨርፑል መሄዱ አይቀርም የሚባለው የረሚ ፍሪምፖንግ ወይ ሌሎች ብዙ ተጫዋቾችን እጅግ አሻሽሏል። በጣም ስኬታማ ሆኖ ነው ወደ ሪያል ማድሪድ የሚመጣው። ግን ቅድም ያልኩት የኬሪየር ፕላን ነገር ሰዎች ምን ይላሉ፣ የማድሪድ ኃላፊነት በዓለም ላይ በክለብ አሰልጣኝነት የመጨረሻው ጫና ያለበት ኃላፊነት ነው። ከፍ ያለ ፕሬሽር ያለበት ኃላፊነት ነው። አሁን እሱ ገና አርባ ሶስት አመቱ ስለሆነ እና አንድ አመት ከምናምን ሁለት አመት ከምናምን ብቻ የማሰልጠን ታሪክ ስለሆነ ያለው በአውሮፓ ትልልቆቹ ሊጎች ለዛስ ኃላፊነት በቂ ልምድ አለው ወይ? የሚል ጥያቄ አለ። በዛ ላይ ደግሞ እንደምታቂው በሪያል ማድሪድ አጋጣሚ አይመስለኝም። የዚህ የሲስተም ድሪቭን እና ፕሌየር ድሪቭን የሚባሉ አሰልጣኞች አሉ። ሲስተም ድሪቭን ማለት በቃ ይሄ እኔ ሲስተም አለ፣ ሁሉም ተጫዋች ለዚህ ሲስተም አድሄር መገዛት አለበት፣ ሲስተም ነው ንጉስ የሚሉ አሰልጣኞች አሉ። በዛ በጣም ስኬታማ የሚሆኑ አሰልጣኞች አንዳንዶቹ ደግሞ ፕሌየር ድሪቭን አሰልጣኞች የሚባሉ አሉ ያሏቸውን ተጫዋቾች አይነት የሚመስል የጨዋታ ቅመራ ውስጥ የሚገቡ አሰልጣኞች ማለት ነው። አሎንሶ በሌቨርኩሰን እንዳየ ነው፣ ፕሌየር ድሪቭን ሳይሆን ሲስተም ድሪቭን አሰልጣኝ በወል በትክክል የሚታወቅ የባክስሪ ቡድን፣ ሁለት በጣም ከፍተኛ የማጥቃት ነጻነት ያላቸው ዊንግ ባኮች፣ የመሀል ተከላካዮቹን ቢሆን በቀኝና በግራ በኩል የሚጫወቱት የመሀል ተከላካዮች በላይኛው የሜዳ ክፍል ረጅም ጊዜ የሚያሳልፉ ሁለት ጥልቅ አማካዮች አሉት። አንዱ ኦርጋናይዘር የሆነ እንደ ግራኔ ጃካ አይነት ተጫዋች የሚጠቀም ሁለት አስር ቁጥሮች ያሉት አንዳንድ ጊዜ ያለ ዘጠኝ ቁጥርም የሚጫወት ቡድን ሆኖ በቃ የአሎንሶ ቡድን እንደዚህ ነው የሚጫወተው ተብሎ የሚታወቅበት በጣም ጥርት ያለ ታክቲካል አይደንቲቲ ያለው ቡድን የእሱ ቡድን። በሪያል ማድሪድ ግን ምሳ በጣም ስኬታማ የሚሆኑትን አሰልጣኞች ብታይ በታሪክ ማለት ሲስተም ድሪቭን አሰልጣኞች አይደሉም፣ ፕሌየር ድሪቭን አሰልጣኞች ናቸው። የማድሪድን ስኬት ካየሽ በአብዛኛው ከተጫዋቾቹ ጋር ተቆራኝቶ የሚነገር ነው። ለምሳሌ ከ1956 እስከ 19 60 ድረስ ማድሪድ የመጀመሪያዎቹን አምስት ዩሮፒያን ካፕስ ሲያሸንፍ በሶስት የተለያዩ አሰልጣኞች ስር ነበር ያሸንፍ። አሁን ስለ 19 50ዎቹ አጋማሽ መጨረሻ እስከ 60ዎቹ መጀመሪያ ድረስ ስለነበረው የሪያል ማድሪድ የበላይነት በታሪክ እንኳ ሲወሳ አሰልጣኞች አይደለም አእምሯችን ላይ የሚመጡት ተጫዋቾቹ ናቸው። አልፍሬዶ ዲ ስቴፋኖ ወይ ፌሬንክ ፑሽካሽ ወይ ፓኮ ዤንቶ ወይ ሬሞን ኮፓ፣ እነዛ በዛ ዘመን የነበሩ ትልልቅ የሪያል ማድሪድ አሰልጣኞች ናቸው ትዝ የሚሉን። ትዝ የሚሉን ብቻ ሳይሆን ከነ ሉከስ ካርኒሊያ ምናምን በላይ የተጫዋቾቹ ስኬት ነው ተደርጎ ሆኖ የሚቆጠረው። ቻምፒየንስ ግ ያሸነፉት አብዛኞቹን አሰልጣኞች ከማንሳት ይልቅ በእነንትና ዘመን ተብሎ የተጫዋቾቹ ስም ነው የሚጠቀሰው። እንዲያው ዛው ባርሴሎናን ካየን ባርሴሎና ስታሮች ነበሩት፣ ግን ባርሴሎና የበለጠ የሲስተም የኮቾቹ ቡድን የጓርዲዮላ ባርሴሎና እንላለን። ለምሳሌ የሄንሪኬ ኢቭን ሜሲ አንልም። ሜሲ በአመት ሰባ ሶስት ምናምን ጎል አስቆጥሮ ያውቃል። ኮዛ ወይም ሀምሳ የላሊጋ ጎል በአንድ አመት ምናምን አስቆጥሮ ያውቃል። ነው የሚገርሙ ቁጥሮች ምናምን አሉት። ወይም ምትሀቱ የሚያስደንቅ ነው። ምናልባት ባርሴሎና ያለ ሜሲ ምትሀቶች እነዛን ድሎች ላያመጣ ይችላል። ግን የሜሲ ባርሴሎና አንልም የጓርዲዮላ አይደለም ሲባል እንኳን የጓርዲዮላ ባርሴሎና፣ የሄንሪኬ ባርሴሎና፣ የራይካርድ ባርሴሎና፣ የክራይፍ ባርሴሎና፣ አሁን ደግሞ ይሄኛውን ቡድን የፍሊክ ባርሴሎና። ባርሳ ደግሞ ሁሌም ስኬቶቹ ከአሰልጣኞች ጋር ነው የሚያያዙት። አሁን እኔ ይሄንን ከአሰልጣኞቹ ካራክተሪስቲክስ ጋር ነው ማያይዘው። አሁን የባርሴሎና አሰልጣኞች በሙሉ ካየሽ የሆነ አብሯቸው የሚጠቀስ ሲስተም አለ። የፍሊክ ሃይ ላይን ነው ምናምን እንደምንለው የኤንሪኬ ኤምኤስኤን ይባላል። ይገባኛል። ተጫዋቾቹ ምንም ክሬዲት አያገኙ ማለት አይደለም፣ ግን የጓርዲዮላ ከሲስተም ጋር ነው የምናያይዘው። ግን የዚዳን ሲስተም ለምሳሌ አቲም ዚዳን ለሪያል ማድሪድ በልክ የተለፋ የተሰፋ ጨዋታ ይዞ መጥቷል፣ ሰርቷል፣ ምናምን ግን እንደ ትልቅ ቪዥነሪ ታክቲሽን አይታይም፣ እንደዛ አይታይም። አንቼሎቲም እንደዛ አይታይም፣ ወይም ዩ ፓንክስ እንደዛ አይደሉም ወይ ሊዮ ቢን ሀከር እንደዛ አይደሉም ወይ ሌሎቹ አሰልጣኞች እንደዛ አይደሉም። ትልቅ ታክቲካል አይዲዮሎግ አይደሉም። አሁን ትልቁ ጥያቄ አሎንሶ ደግሞ አዳፕት አያደርግም ማለት አይደለም። አምና አንዳንድ ጨዋታዎች ላይ ኢንትረስቲንግ የሆኑ አዳፕቴሽኖች አይተናል። ለምሳሌ በባያሬና የተደረገውና የአምናውን ቡንደስሊጋ የወሰነው ጨዋታ፣ የሚመስለኝ የቱህልን ቡድን አራት ሶስት ለዜሮ ያሸነፈበት ጨዋታ አመቱ ሙሉ ሶስት አራት ሁለት አንድ ሲጫወት ቆየ እናም ኦኬ ቱሀል በሶስት አራት ሁለት ሶስት ነው። በሶስት አራት ሶስት መጫወት ይችላሉ። እዛ ጨዋታ ላይ ሚረር አረገዋሉ አሉ እና ሶስት አራት ሶስት ይዘው መጡ። ሰርፕራይዝ ያረጉት ማለት ነው። እሱ ሰርፕራይዝ አደረጋቸው። አራት አራት ሁለት ሶስት አይነት ተጫወተ። ከዛ በፊት በዛ ሲዝን አራት ሁለት ሶስት አይነት ተጫወቱ አያውቅ። ሁልጊዜም በላይኛው የሜዳ ክፍል ረጅም ጊዜ የሚያሳልፍ ቡድን ነበር። በሎ ብሎክ እና በፋስት ትራንዚሽን ተጫወተ እና አራት ሁለት ሶስት አራት ሶስት ለዜብራ አሸነፋቸው። አዳፕት አያደርግም ማለት አይደል። ስለዚህ ማድሪድ ውስጥ የምናየው አልፎ አልፎ አዳፕት ሲያደርግ ያየነውን ሌቨርኩሰኑን አሰልጣኝ ወይ በአብዛኛው በሁለት ዓመት ከምናምን ሌቨርኩሰን አሰልጣኝነት አንድ በጣም የሚታወቅ ታክቲካል አይደንቲቲ ያለውን አሰልጣኝ ነው የምናየው የሚለው ለእሱ አይቲንክ በጣም ትልቅ ፈተና ነው። ማድሪድን ማሰልጠን ከባድ ኃላፊነት ነው። ያው እንደሚታወቀው አሰልጣኝ መሆኑ ማይቀር ነበር። ሁል ጊዜ ጆዜ ሞሪኞ ራሳቸው በኔስር ሰልጥኗል፣ አንቸሎቲ አሰልጥኖታል፣ ጓርዲዮላ ሰልጥኖታል፣ ዴል ቦስኬ፣ ራፋ ቤኒቴዝ፣ ሉዊስ አራጎኔዝ በእነዚህ ትልቅ አሰልጣኞች የመሰልጠን እድል አባቱ ማሰልጣኝ ናቸው ስለነበረ አሰልጣኝ መሆኑ አይቀርም ይላሉ። ግን በትልልቅ አሰልጣኝ ስለሰለጠነ ብቻ ሳይሆን እኔ ገና የሶሴዳድ ሀይናል ዴኑ የሚባሉ ፈረንሳይ አሰልጣኝ ይዘውት በመጨረሻው ጨዋታ ነው በሁለት ሺ ሶስት ላሊጋውን ያጡት። ሜዳ ውስጥ ሲጫወት ስታየው እንዲሁ እንደ ኮች ነው የሚጫወተው ያስታውቃል። አንዳንድ አሰልጣኝ የሚሆን አሁን አሰልጣኝ ሆኖ አያስገርሙኝም። ቻቪ አሰልጣኝ ሲሆን፣ አርቴታ አሰልጣኝ ሲሆን፣ ጓርዲዮላ አሰልጣኝ ሲሆን፣ ራሱ አሎንሶ አሰልጣኝ ሲሆን፣ ፋብሪጋዝ አሰልጣኝ ሲሆን፣ ዴሾ አሰልጣኝ ሲሆን፣ እነዚህ አይገርሙንም። ምክንያቱም ሜዳ ውስጥ እንደ አሰልጣኝ ነበር የሚጫወቱት። አሎንሶ ደግሞ በጣም የጠራ ትምህርት ነበር። ከተለይ ከሞሪኞ የሆነ መንገድ ይወስዳል፣ ከፔፕ የሆነ መንገድ ይወስዳል፣ ከዴልቦስኬ፣ ከአራጎኔዝ፣ ከአንቸሎቲ፣ ከሁሉም አሰልጣኞች ለዚህ ስራ በደንብ የተዘጋጀ በትልልቅ መልበሻ ክፍሎች ውስጥ ተጫውቶ ያሳለፈ ስለሆነ ከዝግጅት አንጻር ካየሽ እንደሱ ለአሰልጣኝነት የተዘጋጀ ብዙ ሰው አታገኝ። ለትልልቅ ክለቦችም ተጫውቷል። ስለዚህ የማድሪድ የመልበሻ ክፍል ስነልቦና አይጠፋውም። የባየርን የመልበሻ ክፍል ውስጥ ነበር። የሊቨርፑል የመልበሻ ክፍል ውስጥ ነበር። እዛው የሪያል ማድሪድ ባህልን በሚገባ የሚያውቅ ማሰልጠንም እዛ የጀመረ ነው። አሁን የስፔን ብዙሀን መገናኞች የሚሉትን ብትሰሚ እንግዲህ በይፋ ባይናገርም፣ ቡድኑን አንድም ጊዜ ልምምድ ባያሰራም፣ ታክቲካል ብሉፕሪንቱ የሚሆነው ሶስት አራት ሁለት አንድ ነው ነው። ለዚህ የማይሆኑ ተጫዋቾች አሉ ምንም ጥያቄ እዛ ላይ በጣም ጥብቅ የሚሆን ከሆነ ለዚህ የማይሆኑ ተጫዋቾች ምንም ማሰብ ትያለች። የማይሆኑትን ተጫዋቾች በተለይ እዛው ላይ በጣም እንትን የሚልኩ እና ወይ ደግሞ ሪኢንቨንት ሪፐርፐስ ካላደረጋቸው በስተቀር ለምሳሌ የግራው ዊንግባክ የግድ ያስፈልገዋል። እሱ እንደ አሌክስ ግሪማልዶ ያሉ አይነት ተጫዋች ያስፈልገዋል በዛ መንገድ መጫወት የሚፈልግ ከሆነ። አሁን የሁለቱ በተለይ ያለፈው አመት የሁለቱ የቀኝና የግራ የመስመር አማካዮች አውትፑት የሚደንቅ ነው። የጀረሚ ፍሪምፖን ግን የግሪማልዶ ብታይ በሁለቱ ተጫዋቾች ከሀምሳ በላይ ጎል ነው ያገኘ። በቀኝ በኩል ሰው ያገኘ ይመስላል። አንድ አይነት ተጫዋች ባይሆንም እንደ የረሚ ፍሪምፖንግ። የረሚ ፍሪምፖንግ የአፔንዳውን ተጫዋች ነው፣ ያለማቆም ያቺን ኮሪደር ይዞ የሚጫወት ተጫዋች ነው። ትሬንት ደግሞ የበለጠ ፕሌ ሜከር ነው። የማያቋርጥ ኦቨርላፕ የሚያደርግ ተጫዋች አይደለም፣ ወይም ተመሳሳይ ፍጥነት ያለው ተጫዋችም አይደለም። ግን በጣም ኦፌንሲቭ ተጫዋች ስለሆነ እንዲያውም እኔ አሎንሶ ከተሳካለት ለትሬንት ሁነኛ አሰልጣኝ ነው። ምክንያቱም ዊንግ ባክ ስትሆኝ ና ፉል ባክ ስትሆኝ ያለብሽ የመከላከል ጫና እኩል አይደለም። ይቀልለታል በመጠኑ ልክ እንደ የረሚ ፍሪም ፖንክ የረሚ ፍሪም ፖንክ አንድ ላንድ በመከላከል ያን ያህል የተዋጣለት ተጫዋች አይደለም፣ የበለጠ የማጥቃት ተጫዋች። ትሬንትም እንደምታውቂው የአንድ ላንድ መከላከል ላይ የማጥቃቱን ያህል ጥራት ያለው ተከላካይ አይደለም እንደ ተከላካይ ይባላል። ሶ ከዛ አንጻር ካይሹ ቀኝ ላይ በቃ ሁነኛ ተጫዋች ያገኙ ይመስላል። ሁለተኛ ግን ሶስት የመሀል ተከላካዮች ያስፈልጉታል ይሄ ቡድን። ኦዲዮ ሊዮን፣ ኮሶኑ፣ ዮነተንታ አምና በተወሰኑ ጨዋታዎች ዮሲፕስታኒ ሲጮ፣ የፒሮ ኢንካፒ አይነት ተጫዋቾችን ይጠቀም ነበር በባየር ሌቨርኩዝን። አሁን ይሄኛው ቡድን ምናልባት እንደዚህ አይነት ተከላካዮች ያስፈልጉታል። አንዳንዶቹ በተስ እሱ የሚጫወትበት መንገድ በጣም ኃይለኛ የሀይ ፕሬሲንግ አጫወት ስለሆነ ልክ እንደ ሀንዚ ፍሊክ ኤክስትሪም ባይሆንም በሀይ ላይን የሚጫወት ሰፊ የሜዳ ክፍል መከላከል የሚያስችል አካላዊ ቅልጥፍናና የእድሜ ለጋነት ያላቸው ተጫዋቾች ያስፈልጉት ይሆናል። እዚህ ሩዲገር 33 ዓመቱ ነው፣ ደግሞ ተጎርቷል አሁን ሰርጀሪም አድርጓል። የረጅም ጊዜ መፍትሄ ላይሆን ይችላል፣ ግን በሶስት ተከላካዮች ተጫውቶ ስኬታማ ነበር። ከቱሀል ጋር የአውሮፓ ሻምፒዮን ነበር በቼልሲ ለዚያ ጨዋት በደንብ ነው የሚሆነው፣ ግን የእድሜ ፕሮፋይሉን ትጠራጠራለች። ኤደር ሚሊታው በሁለት ሲዝን ሁለት ኤሲኤል የእሱም ጉዳይ አጠራጣሪ ነው። ለዚህ ነው የሪያል ማድሪድ አንደኛው ቁልፍ ታርጌት የሚባለው የመሀል ተከላካዮች ማምጣት የሚሆኑ ባለፈው ክረምትም የተሰራ አንደኛው ስትራቴጂ የመሀል ተከላካይ አለመጨመር ነው። ስለዚህ ቦታ ላይ ምናልባት ሁለት ተጫዋች ይፈልጋል። ምክንያቱም እነዚህ ተጫዋቾች መከላከል ብቻ ሳይሆን አንደርላፕ እያደረጉ በአብዛኛው በላይኛው የሜዳ ክፍል ረጅም ጊዜ ስለሚያሳልፉ ማለት ነው። ሁለተኛ እኔ አላቅም እንደሚያስብ ግን በሌቨርኩሰን ካየሽ ዣካ አለ። ሁልጊዜ ዣካ ትራንስፎርም ነው ያደረገው ሌቨርኩሰንን ከኤስኩዌል ፓላሲዮስ ጋር ይሁን ከሮበርት አንድሪክ ጋር ግን ማይቃ፣ በቅርብ ጊዜ ደሞ አሌክስ ጋርሲያ የሚባል ተጫዋች ይጠቀሙ ነበር። ሁሌም ኮመን ዲኖሚኔተር የሊፈርኩሰን ያማካ ክፍል ግራኒት ዣካ ነው። ዣካ ድሮ አሎንሶ የባየርን ተጫዋች በነበረበት ጊዜ እሱ የሞንቼ ግላድባህ ተጫዋች ነበር እና ያኔ ሁለቱ ይነጻጸሩ ነበር፣ በስታይላቸው በተለይ በረጃጅም ፓሶቻቸው፣ በጥልቅ አማካኝነታቸው። በአርሰናል ያንን አላየንም እንደ ብቸኛ ስድስት ቁጥር ይታሰብ ስለነበር ብቸኛ ስድስት ቁጥር ሆኖ መጫወት አይችልም። የአትሌቲሲዝም የለውም፣ በጣም ሚስታይምድ የሆኑ ታክሎች ይወርዳል ምናም። ግን አብረሽ ልክ እንደ ፓላሲዮስ ወይም እንደ ሮበርት አንድሪች አይነት ተጫዋች ወይም በስዊዘርላንድ ብሔራዊ ቡድን ከቫሎን ቤህራሚ አይነት ተጫዋች ጋር አብሮ የሚጫወት ከሆነ ጨዋታ ማደራጀት ይችላል። አሎንሶ እንዲህ አይነት ተጫዋች ላይ ነው ቡድኑን የሰራው። ሴረብራል የሆነ ጨዋታ መቆጣጠር የሚችል ፓሶች ማሰራጨት የሚችል ተጫዋች ነበር የሰራው። ማድሪድ ደግሞ ክሩስ ከለቀቀ በ ክሩስ እንዲህ አይነት ታይፕ ተጫዋች ነው። እንዲህ አይነት ተጫዋች ከለቀቀ በኋላ ሌላ ተጫዋች አላመጣ። የሌቨርኩሰን ቡድኑ ሊደግመው ከሆነ ግን ያስፈልገዋል። ምክንያቱም ማድሪድ አማካዮቹ ምርጥ ናቸው። አሁን ምንሻም አሁ እዛ ቦታ ላይ አይመስለኝም፣ ግን ቤሊንገምን ወደ ኋላ መመለስ ይፈልጋል ነው የሚሉት። ጥልቅ አማካይ ማድረግ ይፈልጋል ልክ በዶርትሙንድ እንደነበረው ማለት። መጥፎ ውሳኔ አይመስለኝም። እሱ በደንብ አልተሞከርም። ያው የበለጠ እንዳታከር ነው የሚቆጠሩ እንደምታውቂው ሪያል ማድሪድ ውስጥ ለ የመጀመሪያ ዓመት ብዙ ጎል ስላስቆጠረ እና ለእኔ በጣም ፋሲኔቲንግ ቅጥር ነው። እንዴት ኤክስፐሪመንቱ እንዴት ይሆናል ምን የሚለውን በተመለከተ። እና አሁን ይፋ ሆኗል። ማድሪድ አስቸጋሪ ጊዜ ውስጥ ነው ያለው ለጊዜው። ከማድሪድ ታሪክ አንጻር አንድ ዓመት ዋንጫ ለማሸነፍ እንደ ውድቀት ነው የሚቆጠረው እንደምታውቂው፣ የማድሪድ ስታንዳርድ ነው አይነን የሚያደርገው። አንዳንድ ቦታ አለ ለዓመታት ዋንጫ ለማንሳት ምናምን የሆነ መጥፎ ሲዝን አሳልፈ እንዳሰልጣኝ ፕሬሸር ውስጥ ላይ ገባ ይችላል። የማድሪድ መለኪያ ሌላ ነው። ስለዚህ አሁን ዋንጫ አላነሱም። አራቱንም ኤል ክላሲኮች ተሸንፈዋል። ብዙ ተጫዋቾች ተጎድተውባቸዋል። አንዳንዶቹ ተጫዋቾች የፊዚካል ሊሚት ላይ ነው ያሉት ለአመታት ያለ ማቋረጥ በመጫወታቸው ምክንያት። ሁለተኛ የአለም ክለቦች ዋንጫ መጣ አይደለም? ለውድድሩም በቂ ልምምድ ጊዜ የለውም፣ ለሚቀጥለውም ሲዝን በቂ ልምምድ ጊዜ የለውም። የአለም ክለቦች ዋንጫ ጁላይ ነው የሚያልቀው፣ ጁላይ አጋማሽ። የሚቀጥለው ሲዝን ሜይ ቢ ገፋ ካለ ሌት ኦገስት ነው የሚጀምረው፣ ዘግየት ብሎ በዛ መሀል እንግዲህ ምን አይነት የትሬኒንግ ጊዜ በተለይ እንደነዚህ አይነት የሲስተም አሰልጣኝ አንዱ ፈተና እሱ ይመስለኛል። አንዱ ፈተና ምናልባት እንግዲህ በቂ የልምምድ ጊዜ ላይ ያገኝ ይችላል። የራሱን የፊትነስ አሰልጣኝ ይዞ ይመጣል። ብዙ የኮችንግ ስታፍ ለውጥ ላይ ያደረግ ይችላል። የአንቸሎቲ አብሯቸው የሚሄዱ የሚለቁ ሰዎች አሉ። ዳቪድ አንቸሎቲ፣ አንዳንድ ሰዎች ለምሳሌ አንቶኒዮ ፒንቱስ የማድሪድ የፊትነስ አሰልጣኝ ከዚዳን ጋር በፊት ደግሞ በኢንተር ከኮንቴ ጋር ድሮ ዚዳን ተጫዋች በነበረበት ጊዜ በዩቬንቱስ በጣም ስኬታማ የነበረ ነው። ግን ማድሪድ ያው የጉዳት መጠኑ ከፍተኛ ስለሆነ ፒንቱዝ መዝለቅ አለበት የለበትም። ምክንያቱ የአንቸሎቲ ስታፍ አደለም ወይም ከእሳቸው ጋር የመጣ የክለቡ ክለቡ ተቀጣሪ ነው። እንዲህ እንዲህ አይነት አንዳንድ የስታፍ አባላትን በተመለከተ የሹምሽር ሊኖር ይችላል በሪያል ማድሪድ ቤት ውስጥ። ዝውውርን በተመለከተ የሚሉት የስፔን ብዙሃን መገናኛዎች ኮሜንት ማድረግ ይችላል። ዘጀስት ማድረግ ይችላል። እገሌ ቢመጣ ምናምን ብሎ አስቴት መስጠት ይችላል። ግን ማድሪድ እንደምታውቂው ይሄ ተጫዋች ይምጣ ይሄ ተጫዋች ይሂድ የሚለውን ጉዳይ በተመለከተ ስልጣን ለአሰልጣኞች አይሰጥም። የክለቡ ውሳኔ ነው። ትራንስፈርን በተመለከተ ምንም አስተያየት የለውም። ባይሆን ቬቶ ግን የለውም። የመጨረሻ የመውሰን ስልጣን የሱ አይደለም፣ የክለቡ ቦርድ ነው። የመጨረሻው የክለቡ የመውሰን ስልጣን ግን፣ ይህንን ማድሪድ ውስጥ ተጫውቶ ስለሚያውቅ የክለቡን ባህል ስለሚያውቀው ብዙ እንግዳ የሚሆንበት አይመስለኝም። ግን በሌቨርኩሰን እንደምንሰማው አንዳንዶቹ ፈራሚዎች ለምሳሌ የሀገሩ ልጅ ግሪማልዶ፣ ግራኒጃክ አይነቶቹ የእሱ እንትን ሀንድ ፒክስ ናቸው። ራሱ እገሌ ገሌ ይምጣልኝ እያለ ምክንያቱ ሳይመን ሮልፍስ ነው የስፖርት ዳይሬክተር፣ ፕሬዚደንቱ ፌርናንዶ ካሮ ናቸው ሰዎች አሉ። እዛም የቦርድ ውሳኔ ነው፣ የስፖርት ዳይሬክተር ሞዴል የሚባለውን የሚከተሉ ናቸው። ግን ከፍ ያለ የመወሰን ስልጣን ነበር ወይም አምና ለጊዜው ቦርሃ የግሊሲያስ ይምጣልኝ ሲለው የሆነ ተጫዋች ያስመጣ የእሱ የግል ምርጫዎች ናቸው። ግን እንዳልኩት በሶስት ተከላካይ የሚጫወት ቡድን ነው። ለስፔን እንግዳ ይመስለኛል። በሶስት ተከላካዮች መጫወት ብዙ አታይም ምሳ ብዙ አታይም። አሁን እንዲያውም ሰሞኑን የኢንተርና የባርሳ ጨዋታ ሲደረግ አንዱ ኢንትረስቲንግ የሆነው ነገር ባርሰሎና የኢንተር አይነት ቡድን አይገጥምም በላሊግ ሁሉም የባክፎር ቡድን ማለት በሎ ብሎክ በሀይ ብሎክ በሀይ ፕሬሲንግ በካውንተር አታክ የሚጫወት ቡድን ሊሆን ይችላል ግን በስፔን አታይም ብዙ የባክስሬ ቡድን። ስለዚህ ግትር ባይሆንም እዛ ነገር ላይ ሌላውም ባህሪውን ብዙ አላየንም። ያው እንዳልኩት ከጨዋታ ጨዋታ አንዳንድ አዳፕት ያደረገባቸው ጨዋታዎች ስለሆኑ በጣም ስኬታ ማሰልጣኝ ሆኖ ነው ወደዚህ የሚ በጣም ስኬታማ አሰልጣኝ ሆኖ ነው የሚመጣ። አንድ ምናልባት የሚለየው ነገር እንግዲህ በሪያል ማድሪድ አስቸጋሪው ነገር እነዚህ ተጫዋቾች ብዙ ያሸንፉ ናቸው። እምባፔ ዓለም ዋንጫ ያሸንፏል፣ ከቻምፒየንስ ሊግ በስተቀር ትልልቅ ድሎችን በግል ደግሞ ከባሎን ዶር በስተቀር ብዙ ድሎች አሉት። እምባፔ በጣም ስኬታማ ተጫዋች ነው። ቪኒ እንደዛ ነው። መልበሻ ክፍል ውስጥ ያሉት ብዙዎቹ ተጫዋቾች ወጣቶችም ቢሆኑ በጣም ስኬታማዎች ናቸው። አሁን ሁልጊዜም እንዲህ አይነት ታክቲካል ቪዥነሪ ሲመጣ ወይም እንደዚህ ቢዚ ኮድስ የሚባሉ ለመመድ ሜዳ ላይ ፓተርኖች ላይ የሚያተኮሩ አሰልጣኞች ሲመጡ የሪያል ማድሪድ የመልበሻ ክፍል ሬዚስተንት ይሆናል። ብዙ ጊዜ እንደዛ አይነት ችግር ያጋጥማል። አንቸሎቲን ድሮ የሲስተም ግትር የሲስተም አሰልጣኝ ነበሩ፣ ግን በኋላ አዳፕት አደረጉ። ዚዳን ለወጠኝ ምናምን ይላሉ እንደምታውቀው አሁን ሌላ አዲሱ ፈተና ታክቲካል ቪዥነሪ የሆኑ በሪያል ማድሪድ ስኬታማ መሆኑ እኔ የብዙዎቹ ተጫዋቾች ፕሮፋይል ይሆናል። አንዳንዶቹን ትጠራጠራል። ለምሳሌ ፍሎሪያን ቪት አይነት ታይፕ አስር ቁጥር ማድሪድ ያለው አይመስለኝም። ልክ ደንበኛ አስር ቁጥር አይነት ተጫዋች ያለ ቤሊንጋምን እዛ ቦታ ላይ ሞክረው ይሆናል ምናምን፣ ግን አንዳንድ እንደምንሰም ወደ ኋላ መመለሱ ግን ማድሪድ ምን ያደርጋል። ብዙ ጊዜ አስቸጋሪ ልክ ያሁኑ አይነት ሲዘን ሲሆን ታፍ አሰልጣኞች ያመጣል። በጣም ጠንከራ ያለ ፐርሶናሊቲ ያላቸው አሰልጣኞች ለምሳሌ ሆሴ አንቶኒዮ ካማቾ፣ ፋቢዮ ካፔሎ፣ ጆዜ ሞሪኞ አይነት አሰልጥ በቃ መልበሻ ክፍሉን ሰጥለጥ ማድረግ የሚችሉ አይነት አሰልጣኝ። ለዚህ ነው የሆነ ጊዜ የኮንቴ አይነት ነገር ተፈልገው የነበረው። የዛሬ ሰው አምስት ስድስት አመት ኮንቴን ማምጣት ፈልገው ነበር ልክ ሁለት ሺ አስራ ሰባት አስራ ስምንት ውድድር ዘመን ካለቀ በኋላ አሁን በአይረን ፊስት የሚመራ አሰልጣኝ ያስፈልገናል ምናምን ይሉ ነበር። ማድሪድ እንዲህ አይነት ሲዝን ካሳለፈ በኋላ እንዲህ አይነት አሰልጣኞች የማምጣት ታሪክ ነው የነበረው። አሁን አሎንሶን ነው የመረጠው አሎንሶ እንዲህ አይነት አይደለም። ይሄ ቀዝቀዝ ብሎ የሚናገር ምናምን በጣም ኢንቴሊጀንት ግን፣ እኔ በጣም እመኝለታለሁ በሪያል ማድሪድ እንዲሳካ። ምክንያቱም ፍረሽ አሰልጣኝ ነው፣ ብዙ ኢንፍሉዌንሶች ያሉበት አሰልጣኝ ነው። በተለይ ደግሞ አንዳንዴ አይዲያ ማሸነፍ አለበት። ተጫዋች ማሸነፉ በጎ ነገር ነው፣ ማድሪድ ሰርቶለታል፣ ጥያቄ የለውም። ግን በማድሪድ የኮች አይዲያም ሲሰራ ማየት ፈልጋለሁ። አንድ ችግር የሚመስለኝ በማድሪድ ውስጥ እንደ ችግር አይቆጠርም ግን እሱ ይመስለኛል። ስለዚህ ብዙ ማውራታችን አይቀርም ስላልሆን ሰሆ ጥያቄ የለውም ግን ለአሁን ይህንን ካል ይበቃል። በቅርብ የሪያል ማድሪድ አሰልጣኝ ሆኖ ስራውን ይጀምራል። በአለም ክለቦች ዋንጫለን ቀጥላለን። አድማቻችን ከኛ ጋር እንድትቆዩ ነው ምንጋብሳችሁ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ?